አለፋያቸው ያቸው ያቻቸው በዚህ ስማ ገላጣውን ቦታ ጠብቅ። አመድ ገላጣው ገላጣው ቦታ ላይ ጠብቅ። ተጠንቀቁ፣ ተጠንቀቁ።

ው በለው እያለፈ ነው። አምየዋ ይዞ አንበሳ ወደ ቤት ገብ ወደ ላይ ወደ መንደሩ ገብተዋል። ብሬኑን ተኩስ

ይጣቆእረሰም ስማል የመታውን ሰው ብቻ ሰር ጌታ በሉት። በቀኝ በኩል በሉት። አፈራ ብላው ጠብቀው። ዝም ብለህ ይግባ ይግባ ይግባ። አንድም ጥይት እንዲያተኩስ እዚሁ ነው። ምን በለው። የት አባቱ ነው የሚሄደው? ጥላት እንዳያመልጥ በለው። አዎ አንድም ጥላት እንዲያ ጠብቅ። አንድ ጥይት እንዲያተኩስ እንዲያተኩስ። ስርግም ሰርግም፣ ችግር የለውም።